ባዩሽ ያልቅባት ሌላ ተንኮል ጀምራለች። ተንኮሉ በምርመራ በኩል ነበረ። ምርመራው ደግሞ ሳይሳካላት ሲቀር አሁን ሃናን ማጥቃት አለባት። ምክንያቱም ፍክክሩ ከሃናና ከእርግብ ስለሆነ፣ ሃናን ካስወገደቻት ሙሉ ለሙሉ እርግብ የነሱ እንደምትሆን ነው የምታስበው። በዚህ መልኩ ያው ሞክራለች፣ ግን አልተሳካም እንግዲህ ከስራ ቦታ ወደ ቤት ስትሄድ ሀናን በዚህ መልኩ ለማጥቃት ሞክራ ነበረ፣ ግን ስ አልተሳካም ከሽፏል ማለት ነው። እንግዲህ መጀመሪያ አቀደችው እንግዲህ እንደተለመደው ያው በጉቦ ሜዲካሉ ማዛዞር ነበረ። ይህ ደግሞ ከፍተኛው ማስጠንቀቂያ ስለተሰጠው ዶክተሩ ይሄን ማድረግ አልቻለም። አሁንም ዛሬ ከለቀቁ ዛሬ ካለቀቁ ደግሞ ነገ በሚለቁትን በብር ከተታለሉ የምር ምንም የሚያስተምር ነገር የለም ማለት ነው። አዎ ምንም የመስለም ነገር የለም። ጉቦ ጉቦ ነው። በጉቦ የሰው ልጅ አይሸትም። ይሄ ነው ባላል በሽታ ማለት ምን ትላላችሁ? ስለዚህ ዶክተሩ ስላልተሰማማ አሁን ባዩሽ በዚህ መልኩ መታለች። ሀናንን ለመጣል ወይ ደግሞ ሀናን ከዛ ቤት ለማስወጣት ሰፈጣች፣ ደግሞ እርግብዬ እዛ ቤት ስለምትኖር አሁን እንደዛ ነው

ስለዚህ ከዚህ በኋላ ይሄንን መጭበርበር የለም። ያን መጭበርበር በርበር ስለማትችል በምን መጣች ሀናን ለማጥቃት መታለች። እንግዲህ ሀና ይሄ ምስኪን አባቷ ተይድ ታስታምበት፣ ምን ሆነሽ ነው አንዴ በስራ ቦታ አንዴ ከቤት ይገለች፣ አንቺ ደግሞ መንገድ ላይ ጠብቀሽ በዚህ መልኩ ማድረጉ አግባብ አደለም። ያው አግባብ አደለም። ለምንስ እውነታውንስ ለምን ደበቅሽ? እውነታውን ታውቂዋለሽ። እውነታውን ማን ጋእንዳለ ላይ እርግብ ነው ወይስ ሀና ላይ ነው የሚለውን፣ አንቺ ሰታቂ ቀርተሽ አይደለም በቃ፣ በጉልበት የፈለግሽው ነገር የራሰሽ ማድረግ በራሴሽ ስም ማድረግ ነው ትፈልጊው ማለት ነው። እንዴ እንደዛ አይቻልም እኮ በሰው ነገር ማዘዝ አይቻልም። ስለዚህ ከፈለሽ እርግብ ይን ይዘሻ ትሄጂ፣ ከፈለግሽ ደግሞ የሀና እቃም ሁሉም ነገር ታግዛታለች ማለት ነው። ስለዚህ ምናልባት መጀመሪያ ስታመጫትም ያው ምን እንዳቀድሽ ምን እንዳሰብሽ ይታወቃል። ስለዚህ ሌላውን መሸወድ አይቻልም። እሺ፣ አሁን ለምሳሌ ሀናን አስወገድሻት እንበል፣ ከዛ በኋላ የአንቺ ጥቅምሽ ምንድን ነው? እዛ ቤት እርግብዬ ብትሰራ የአንቺ ጥቅሙ ምንድን ነው? እስኪ ንገሪን፣ የናከልታን ቆልጋ ከመሄድሽ በፊት ማለት ነው። ያም ሆነ ይህ ሀና ያው ወላጆቿ እነሱ ናቸው። እኛ እንንገራቸው አስቀድመን ማለት ነው። አዎ እኛን እንንገራቸው። ስለዚህ ልጅቷ ያው የነሱ ነው የነሱ ነች። ከዛ በኋላ ነው እንግዲህ እርግ ብዬ ምን እንደሚወጥሽ ሰማይ ወይስ ምድር፣ የምናየው ያኔ ነው ማለት ነው። አዎ ያኔ ነው በቃ። ሀቅ መቼም አይሰረቅም። አሁ እናንተ ግን መስሏችሁ ታሪክ ዘርቃችኋል። ይህ ደግሞ የባዩሽ ነው የባማ ነው ለረሰ ማኔር ግብና ያው የባዩሽ ናቸው። እንደዚህ ደግሞ አይሳካም። እኔ ልጁ በጣም አይ አይ ባዩሽ፣ ይሄ እንደው እንደው ምን ይሻለሻል? በዚህ አክል ከፋት ጥግ መሄድሽን እጅግ በጣም የሚያሳዝንን ነው ማለት ነው። አው ያሳዝናል። ምነው ሸዋ፣ ምን ነው ሸዋ ሸዋ አንዳንድ ሰዎች ፊት ለፊት ሲያቀታቸው መጋፈጥ ልክ እንደ ባዩሽ ከጀርባ ነው የሚያጠቁት። በምርመራው ሳይሳካላቸው ሲቀሩ በዚህ ብቻ ሳይሆን በሌላው ነገር ወጣ ሲሉ ሳይመቻች ወይም ደግሞ ሳይችሉ ሲቀሩ በጀርባ ለማጥቃት ይሞክራሉና፣ አሁን ባዩሽ የምታደርገው ሀና ላይ እንቅስቃሴ ይሄ ነው። ስለዚህ ከዶክተሩ ሞክረ ነበር አልተሳካለትም። ከዶክተሩ ስላልተሳካላት ማጥቃት አለባት ሀኔ ነች ማለት ነው። ነገር ግን ያው እንዳልኳችሁ ነው፣ ምንም ሳይላችሁ አንድ ሰው ለመጉዳት ያልሆነ ነገር የራሳችሁ ማድረግ ስትሞክሩ፣ ያው ነጌ ያደርጋችሁ ነገር ሁሉም አናንተ ላይ ነው የሚደርሰው። በደሌ ደግሞ ግፍ ነገሮች ላይ ግፍም ይሁን ምን በቃ ሀቅ ሀቅ ነው። የራሳችሁ ካልሆነ ሰው ከሆነ በቃ ሙጭጫ አትበሉ። ምን ያደርግላችኋል? እና ምላችሁ ፈልጌ ነው በጥቅሉ እኔ ጉቦ የሚባል ነገር ቢጠፋ የምር ሁሉም ወራሱ ቢሰራ ይህ ብር ተቀብሎ እንዴ ተው እንጂ ተው እንዴት እንዴት ይሆናል እንደዚህ በጉቦ በተለይ ደግሞ እንደዚህ የህይወት ነገር ሲሆን እንደዚህ ደግሞ የማንነት ነገር በጉጉት የሚጠብ የሚያስጠብቅ ሊሆን ይችላል ግን፣ ይሄ ነገር ብዙ ጊዜ ዲኤንኤን በኢትዮጵያ ውስጥ በውጭ ነው የሚመረመረው፣ የሚባለው ናሙና ይሰጣል። ከዛ እንትኑ ናሙና ወደ ውጭ ነው የሚላከው ይባላል። ይሄ ነገር እውነት ነው ውስጥ የምታውቁ ካላቸው፣ ያው ብዙ ጊዜ ዩቱብ ላይ ያለው አንዳንድ እንትኖች እንደዚህ በደንብ ምናምን ተጣሉ፣ ማለት የኔ ነው ልጁ ያንቺ ነው የኔ አይደለም ምናምን እንደዚህ ጭቅጭቆች ከወር በኋላ እንደዛ ነው ምንድን ነው ነው ሲባል ቤዴኒም ከውጭ ነው የሚላ ኢትዮጵያ ውስጥ የለም ወይ? ኢትዮጵያ ውስጥ የለም ወይ? ይሄ ነገር የኢትዮጵያ ዶክተሮች ይሉ ይሄ ማሽኑ ማለት ነው አይ ቲንክ ይው ማሽን ነው እንትምለውና ካልሆነ ያው ተባብረን ማሽኑ ወደ ኢትዮጵያ እናስገባ ለምናሙናችን ወደ ውጭ ሄዱ ሊቀረም ይችላል። አንዳንዴ ግን ያው በጥንቃቄ ይሰራል። ግን ቢሆንም የኢትዮጵያ ህዝብ የዚ የዚማ እንዴ እንትን ይላልና ማሽኑ ወደ ኢትዮጵያ እናስገባ። የሲያሰን አስር አስር ብር ቢያስወቢያዋጣ አስር አስር ብር ያው ይችላል። ምንም እንትን የለውም ኢትዮጵያ ህዝብ ደግ ነው። እና ማሽን እንግዛ ምናምናችን ወደ ውጭ ከምንለግ ለምንኛ የውጭ ወደ ሀገራችን እናስገባ። ምንም ቢሆን ሀገራችን ሰሞኑ ሆነ እንትና የሆና ካሜራ መንገድ ላይ የሚገጠሙ ካሜራዎች ውጭ ያሉ እኔ አንዳንዴ የውጭ የሆናቸው የውጭ ነገር ከኢትዮጵያ አታወዳድረው። እየምር የምር ልጆቹ ካናዳ የሆኑ አሜሪካ እኔ እንጃ ብቻ የሆነ አንዳንዳቸው ምን ያሳያሉ? ያው መንገድ ላይ በየቦታው የሆነ እንትንትን ቦታዎች ካሜራ ይቀመጣሉ አይደል? ከዛ የአሜሪካ ካሜራ ይኸው ብለው ያሳያሉ፣ በትልቁ ነው። የካናዳ ካሜራ ይሄ የአገሩ ካሜራ መንገድ ላይ የሚገጠሙ ካሜራዎች መንገደ ስላቸሁ ያው ሁሉም ቦታ አይገጠምም። በጣም የሆነ የሚፈለግ ቦታ አንትን የሚበዛበት ቦታ እንደዛ ነው እና እንደዚህ በስክሪን ያሳያሉ እና የኢትዮጵያ ካሜራ ብለው ኢትዮጵያ ትንሽ እንደ ምልበ እንደ ኮከብ ነገር ምንም አይታይ ማለት ይቻላል። እንግዲህ ኢትዮጵያ ይሄ ነው ብለው አሳያሉ። እኔ በጣም እንትናለኝ፣ ለምን እንደሁኔ ኮም ሰው ባለው ነው አልኩ። ሰው ምንም ነገር ከኢትዮጵያ መወዳደር ኢትዮጵያ አደጋች ያላደጋች ምናምን ሳይሆን ከውጭ መወዳደር የለም። ምንም ቢሆን ሰው ባለው ነው እና ለምን እንደ ካናዳ ካሜራ አይነት አይሆንም? እንደ ለምን እንደ ሌሎቹ ሀገር አይሆኑ አይባልም። እንደ ሰው ባለው መጠቃቀም ይችላል። መቼም አይሰቅም፣ ከመስረቅ ባለው ነው። ስለዚህ ውጭ ሆናችሁ አንዳንድ ኢትዮጵያ ዝቅ ለማድረግ የምትሞክሩ በቴክኖሎጂ በሆነ በአንዳንድ ነገርም እየመጣችሁ የምታወዳድሩ አላችሁ። ምንም ምንም ቢሆን እኮ ሀገራችንን እንዴ ከአንዱ ቢያንስ ከአንዱ ይበልጣል። ተው እንጂ ለምን እና ኢትዮጵያ ትንሽ ለማድረግ ኢትዮጵያ የሆነ ዝቅ ለማድረግ የምትሞክሩ አላችሁ። መቼም ያው ነገ ሀገራችሁ ትገባላችሁ እኮ ምንም ይሁን ምን። ማን እንዳገር ማን እንዳገር ማን እንዳገር በቃ የሆነ እንትን ያለው ነገር ሊኖር ይችላል። በቃ ሁሉም ሙሉ አይደለም እና ያናይቼ ኮመንት ላይ ብዙ እንትን ያለው ምናምን ኢትዮጵያን እንደዚህ አይነት ነገር እንትነት ልም በዚህ እንትን አለ በዛ ወጣ ምናምን የራሷ ችግር ሊኖርበት ይችላል። ሁሉም የራሷ ችግር የሌለበት አለ። ግን እኔ ምንም ምንም ሀገሬ ከማንም ሀገር አላወዳድርም። የትም የትም ዞሮ ሀገራችን ነው የምንገባውና ምላችሁ ፈልጌ ነው በዚህ በማሽኖ ተነሳ ነው ያው ባለንበት ሀገር እና ሀገራችን ምናልባት ተመችቶ ሊሆን ይችላል ምናልባት ሀገራችን እንደዛ አላደገም ሊሆን ይችላል ይሄ ፍሪደም የሚባል ነገር የለም ለዛ ለዛ አለ ሙሉ ሙሉ አለባላችሁ ብቻ ምንም ይሁን ምን ከነ ችግሯ ሀገራችን ትሻለናለች ነው ከነ ችግሯ እንደ ችግር የለም አይደለም ችግር ይኖራል ግን እኔ ከሌላው ሀገር አላወዳድርም በቃ ከነ ችግሯ ሀገሬ ትሻለኛለች ትቀላላችሁ እንዴ ክፉ አይን ንቀሽ ሀገሬ፣ አዎ ክፉ አይን ንቀሽ ኢትዮጵያ ከፍ በይ ነው እምብለው ከፍ በይ ብለ ማን እንዳገር ማን እንዳገር እንዴ ቀልዳላች። ሀገራችሁ እንደማንም አታወዳድሩ። ነገ አድጋ ትልቅ ደረጃ ደርሳለች። አሁን እኮ አድጋለች፣ ህዝቡም እየበዛ ነው እንጂ ማን እንቀንስለት እና ካልሆነ ማሽኑ ዴ እንዴ ነው ባዩሽሜ ግን ማለት ውጭ ሄዶ እስከሚመጣ ድረስ ሀገራችን እናስገባለን አስራ ስር ብንመወጣ የፈለግነው አንዳንድ ነገር ትልልቅ ነገሮች አንዳንድ ወደው በተለይ ደግሞ ወደ ውጭ ሀገር ሕክምና ምናምን አሁን ብዙ ጊዜ የታመመ ሰው ወደ ህንድ ይላካለን። ማሽኑ ግን ኢትዮጵያ ውስጥ ስለሌለ ነው ወደ ህንድ፣ ወደ ቱርክ ምናምን አደ ሪፈር የሚጻፍለት እንትን። ስለዚህ እነዚህ ማሽኖች አንዳንድ ማሽን እናስገባለን። እኔ ማሽኑ ስለሌለ ይመስለኛል እንጂ ዶክተር ስለሌሉ አይደለም። ይሄ ወደ ውጭ የሚላኩ እንትኖች ብዙ ጊዜ የሆነ እንትን አላቸው ምናምናምን ያ ወደ ውጭ ወደ በተለይ ደግሞ ወደ ህንድ የሚላኩ ኮላሌት ምንድን ነው ንቅለ ተከላዎች ብዙ ወደ ውጭ የሚላኩ እንትኖች አሉ። ስለዚህ ሀገራችንን አዛድገን ሁሉም ነገር አርስ የተማረም አለው ብቻ እንዳልኳቸው ማሽኖች ምናምን ጉድለት ሊሆን ይችላል ወደ ውጭ የሚጻፍላቸው እንጂ ዶክተር የኛ ያስም ነው። የእኛዎቹ ደግሞ በጣም ኃይለኛ ናቸው ተማሩ የተማሩ ስለዚህ፣ እንደዚህ በተለይ ውጭ ውጭ እንትን የሚሉ ነገሮች የምር በዚህ ይስማማል። ወደ ሀገራችን ቢገቡ ሁሉም ለሰማምሮ የሚፈለገውን አንዳንድ ማሽን በተለይ የታመሙ እንደው የሆነ ጊዜ ይህንትን ማነው ጀምሮት ነበር አይደል? ማነው? አርቲስት ሰለሞን ቦጋለ። አዎ፣ የሆነ ትልቅ ሆስፒታል ጀምሮ ነበረ እና ያን የምንለው የእኛ ሀገር ሰው ብዙ ጊዜ ወደ ውጭ ነው። እኔ ብዙ እንትኖች ይሰራል ታውቃላቸው። እሱ በጎ አድራጎት እንደዚህ የህክምና ምናምን ብዙ ህጻናቶችን ከውጭ አሳክሞ ያመጣቸው አሉና፣ የሆነ ሆስፒታል ጀምሮ ሁሌም ወደ ውጭ የሚለከው ሀገራችን መገንባት እንችላለን ምናምን ብሎ ያው ተጀምሮ ነበረ ያን እንደው ተባብሮ ግን በአሁኑ ሰዓት ጠፋ፣ ድምፁ ማለት ነው ሆስፒታሉ። የሚደረሰ በላቅም ስለዚህ ምላች ፈልግ ነው ያፈለግኩት። ያው ሀገራችንም ላይ እንደዚህ ማድረግ ይቻላል፣ ወደ ውጭም ከመላክ ማሽኖች ማስገባት እንችላለን። ይህ ሁሉ መምጣ ሁሉ የባዩሽ ችግር ነው ማለት ነው። የባዩሽ ችግር ባዩሽ፣ ይህ ሁሉ የሚያንቺ ነው። በተረፈ ሰላማችሁ ይብዛ። ዛሬ ወይ ይመስላል። ባይ ባይ።